አይደለም አይ የምር ድንግል ነሽ ያየ ማለት ነው አገኛለሁ ህዝቡ እያየ ማለት ነው የምታሲዝ ከሆነ ነገሩ ብታሲዝም፣ እኔ ኦቨር ብዙ ብር ነው ማሲዘው። ና እሱ ብር ላይ ኖሮ ይችላል ቢስ ውስጥ ሰው እናሲዝ እና እንገናኝ፣ እሱ ያመጣዋል። አንቺ አይደለም። ቆይ ቆይ ስሚኝ፣ የምር ድንግል ነሽ? አይመለከትም፣ ግን ያስተሳሰብ ነዋ፣ ያስተሳሰብ ኮሜንት ላይ ነው ነገር እኮ አይደለም። አንዳንድ ጊዜ ስልክ ከፈትሽ ማለት ስልክ ከፍተሻል ላይቭ ገባሽ ማለት ሁሉንም ነገር አወቅሽ ማለት አይደለም። አንድ ጥያቄ ልጠይቅሽ። ፎቶ ሲንተሲስ ቲክታክ ላይ መጥቶ ተለምኖ ጭንቅላት አለ ማለት አይደለም

ስለማታቀውውቀው ነው የምጠይቀኝ? እኔ እንድነግርህ እንዳስተምርህ? ጎንሽ ያለችው ልጅ አይደለም? እሷን ታያትና፣ አንቺ ታውቂያለሽ ወይ ፎቶሲንቴሲስ? አንተ፣ እኔ የማላውቀው ነገር የለኝም። ስመጣ ነው አይደለም ሁለታችሁ አዋታችሁ የምታወሩት እንግሊዘኛ ማለት ነው። የኔ ቢጤ ራሱ ያወራዋል እግዚአብሔር

ወንድ አጣቢ ይባል። ራሷ እንትን አታገባን። ብራዘር እስቲ ፊትሽን አሳየ። አንቺ በእሷ አስተያት ቀልጅ። አሁን እሷ ነገ ፋሚሊ ሲያዩ ያፍርባታል። አንቺ እስቲ ፊትሽን አሳይ እንጂ፣ እሷም ታወራውና ፊትሽን አሳይ እስኪ አንቺ

አትላስ ምናምን ትላ አትላስ የሚቆሙትን ምናምን ትላለች። አትላስ ቋሚ ስለነበርሽ ነው። እነሱ ይሻላሉ ከአንቺን ደግሞ እዚ ሁለት ናይጄሪያ ታገኛላችሁ። ከዛም በኋላ የሚችላችሁ ይጠፋል። ሽንትሽ እንዲ ስኩር እየሰራ እየሸናሽ ደግሞ እንዲ እኮ ነው የሚሸኑት። አንደኛው በዛ ይወጣል፣ አንደኛው በዚህ ከዛን እዚህ መታ ደግሞ ሰው ታማለች። እኔ እኮ የሚገርም ነገር ውሃ ማን ነው ደግሞ? ዘንድሮ እኮ ጉድ ሆነን እኮ፣ እርድና መስሏት ማለት ነው። ምን እንዳለች ታውቃላችሁ? እኔ በሰራተኛ ነው የምበለው አላለችም። ሰራተኛ ሰርቶልኝ ነው የምበለው፣ እኔ ሰራተኛ ሰርቶልኝ ነው የምበለው። ያቆ የምትባል ልጅ ነገርኩ እኮ። ይማ ዝም ብለ ታወራለ። ያቆ የምትባል ልጅ ይሄኔ በአካልና ብትባል አንተም እንደሷ ትሸናለ። መጀመሪያ ቂጠን ታጠብ። እኔ እኮ ዘንድሮ ምን አይነት ሰው እንዳለኩ ሁ። እኔ ስንት አይነት ዴቫ እንዴት ነሽ አባቴ። ያቆ የሚባለውን አስወጣው። ቦልከው ቦልከው ቆይ አሁን ትንሽ ቆይቼ ደግሞ አስር ሰው ሲያቸው እንትላለሁ፣ ልክላቸዋለሁ። ምልሽ አሁን ሶስት መቶ ምናምን ሰው እያያቸው ነው። ማን አረዱት? የሆነ ሰው ላስተዋውቅሽ። ቆይ የሆነ ሰው የሆነ ሰው ላስተዋውቅሽ። የምር ነው ምልሽ ይማ የሚረዳ ሰውዬ ነው። ይዤው መጣሁ እንትን አድላስገባውና እንትን አስወጥቼው ልምጣ። ብራዘር አይ አይዛክ እንዴት ነህ? አቢቢ እንዴት ነህ? አንተ የእውነት በጣም ትገርማለህ። በዚህ ልክ እኔን የሰው ልጅ ባህሪው እንደዚህ ነው። ጥሩ ነገር ላይ የሆነች ሴት ላስታወቅ እፈልጋለሁ። እና የምትለውን ተሰማትና፣ ከዛም በኋላ ያለውን እርዳታ እናሰባስብላታለን። በማሳጅ ቤት ስራ ነው የምትታወቀው ከተማው ላይ ማሳጅ። እኔ አሁን እራሱ እንትን መታሸት አለብኝ ያልኩኝ ነበር፣ ግን በሴት አልታሽ። አይ እና ጌና እንደ በወንድ ምትታሸው ነው፣ አይደለም ሀራም ነው። ሀራም ሴት ራቆቷን እንዲ እስፖርት እኛ። ይቺማ ይቺ ምንድን ነው? ቲክቶክ ላይ በጣም ደስ የሚለኝ ነገር ደፍራ ማንነቷን አሳይታ እንደ ልበል የበፊት ላይፋ ረብሿት። አሁን ግን ቲክቶክ ላይ መስራት ትፈልጋለች እና እርዳታ አሰባስቡልኝ ትላለች እና ላገራ በጣም ደስ ይላል። የምታሳዝን ልጅ ናት። የምታሳዝን ልጅ ናት። እንትን ያለች ልጅ ናት። ምቻትና አናግራት። ዲጄ ኢሳቅ፣ ሰላም ነው። ጽዮን ነው የሚለው አለን። ሰላም ነው። ኢሳቅ ይባላል። ኢሳቅ በማይመለከት እንትን አትግባ። የሁለቱ እንትን አይደለም ድምጽ የሚሰማኝ እያወራሽ ሌላ ሰው አራተኛ ሰው ገብቷል። እ ሌላ ሰው ነው የማወራው ኢሳቅ፣ አራተኛ ሰው አይታይም። እኔ ቴን ያሳያለሁ። እረፍ፣ እረፍ። ጽዮን አታቀኝም። በእርግጥ ግን እረፍ፣ አትሳይም። ኢሳቅ ሊረዳሽ ነው የሚፈልገው የበፊት የማሳጅ ላይፍ የማሳጅ ቤት ላይፍ እንደከበደሽ እና እርዳታ እንደምትፈልጊ ነገርው እርዳታ አንተ እኔ እንዳልቀጥር ያደረግ ማና ከላይ ማሳጅ ልታረግኝ ነው ብለ ማለት ነው የሴትን ህይወት እያበላሽ መስሎ ከታየ ማለት ነው በጣም ተሳስታል በጣም ማለት ነው ሞን የምትባል ሰው እናተ አንተ ከሴት ማህፀን ብትወጣ ኑሮ ማለት ነው፣ እንደዚህ ታየች ታየች። ስክሪንሻት አርግልኝ፣ ስክሪንሻት እኔ ምልሽ ማለት ነው ምልልሽ መሰለሽ። እናቴ እንዳንቺ ምግብ መስራት ማትችል ሴት አይደለችም፣ ትችላለች፣ ጎበዝ ናት። አረጠው በእናቴ ሁል። አንደኛ ነገር ከሴት ማህፀን እንደወጣ ጭንቅላት ቢኖረው ኑሮ ማለት ነው። ምንም ብትል ምንም። ይሳቅ አውራት ሰው ስለሚመጣችሁ ነው። እዚጋ ዝም በይ። ምንድን ነው የምትለው? ይሳቅ አንዴ የእሷ ሚዩት አድርጌዋለው። እርዳታ የምናሰባስብበትን መንገድ ካለ፣ እርዳታ እናሰባስብ። ሲፓራ ነች። ሲፓራ ማናት? ደግሞ ሲፓራ ብሎ ስማውጣት ጀመሩ። አወኳታ አወኳታ። ቆይ ቆይ ቆይ። ኢሳቅ አዋራት አንተ አሁን እንዴት ነው የምናደርገው? እርዳታው እንዴት እናሰባስብ? ፕራንክ እያደረጋችሁ የምሪ ነው? ኢቢኤስ ለምን አትመዘገብም? እርዳታውን ከዛም ሳብ። አሁን መጣሽልኝ አው ጆን ዳንኤልን አፍቅሮ ሞታሎ ምናምን ያልሽው ልጅ እስካሁን አለሽ? አለን ነበር። ግን ነበር ምፈራው ግን የጆን ዳንኤል ፍቅር ሳይሆን ኤች አይቪ እንዳይገላት ነው። ለሴት ልጅ ለእናቶችም ለማንም ክብር የለብም ለምን አንተ አለብህ አሁን አንተ የመኖርህን እንትን እራሱ አታውቀውም አይደለም ይሄማ እኔ እኮ ራሳችሁን ችላችሁ ትሰዳደቡ ትሰዳደቡና ከዛም በኋላ ሴት ልጅ ክብር ጋር ትሄዳለች ማነው ክብሩን የጣለ መጀመሪያ አንቺ እኮ ነሽ ይጣል እሺ ሴቶቹ አይደሉም እኮ ስለ ራስህ ብቻ አንቺ እኮ ነሽ አንቺ እራስሽ ነው ሰደብሽ ነበረ ሴቶች በጣም ነው ግን የምታሳዝነው። ተስፋ ትቆርጣለን። በቃ አይዞ፣ የማያልፍ ቀን የለም። ሽሮ ስሪ ሽሮ ስሪ። እግዚአብሔርን አደለም ሽሮ ማለት ነው። ዶሮ ልሰራል እችላለሁ። አያም እንግሊዝኛ ስንጀምር ነው ወጣኩ። አይችልም እኮ ምን ላድርገው?

እዛ ቀርባእንዳሌሎሴቶቻላ ተወዳናልናልናል ምንድን በፎቶ ብቻ ልትቀጣ ትችላለህ። ብራዘር አጥፋ። ፎቶ ምንድን ነው መጥቀጭ? እንጀላ ይቀጥቅጠሽና እንደባብ ትቀጣለን። እረፍ። እኔ ሪከርድ አልደረግም። እቺ ማናት? እቺ ማናት? እኔ የምልሽ ግን ቤተሰቦችሽ አንቺን ስለወለዱ ይኮሩብሻል ወይስ እንዴት ነው እሱን ቆይ፣ ከትንሽ ደቂቃ በኋላ እንደሚኮሩብኝ አፍህን ሞልተህ ትናገራለች። አውራ። እንዲህ ፎቶ ላሳይሽ። እኔ አላፍ። እኔ የምልሽ ማለት ነው፣ በእኔ ግብዣ አንድ ጥያቄ ልጠይቅሽ። ብራዘር አታሳይኝ። ናይጄሪያዎች እንደኛ ነው የሚሸጡት? ፎቶ አይደለም። ምን ምንድን ነው የሚሸጡት? አንተን አንተን ነዋ። እንዴት ነው ብልታቸው ትልቅ ነው? ይኸው ይኸው፣ በደምብ ምስኪን። በእናትሽ ጠየኸኛ፣ ምስኪን። እኔ የምልሽ አይዞህ፣ ሰፈርክ አይደለ። አይ የት አለች ሲሆን የት ሄደች? ምን አገባ የት እስኪ ትሄድ። አንተ አይ ሞል፣ ግን እንደት ልቅ እናውራ። የምር የምር፣ ማማት ሞት። የምር ቆይ ቆይ አንዴ፣ እንትን ተባልኩኝ፣ ስልክ አንድ እንትን ደወለል፣ ደምበኛ። ሄሎ ሚስተር፣ ሄሎ ሄሎ እንደ ናይጄሪያዊ ሚስተር ስል ሰምተሽ ነው? አቤ ጉጉት። አይ ላወራልሽ ብዬ ነው። እንግሊዝኛ ሰለማ ትችል እንግሊዝኛ ላወራ አለብሽ። ምክንያቱም ናይጄሪያ አብዛኛውን እንግሊዝኛ ነው የሚያውሩት። አትችልማ። ጭና ስለምማረኝ ነው አልኩሽ። ለምን ቆይ አይደለም ፅዮን አይዛክ። ግን አሁን ወደ እንትን እንግባ፣ ወደ መዋጮው እንግባና እስከዛ ስለጆንዳኔል ላዋራት እኔ እመለሳለሁ እኮ አንዴ እኔ ቻርጅ ነው። አይ አትወጣ፣ እንትን ተደራደር ምናምን ማሳጅ ስታደርገው በተለያችን ነው። ለምን ሶስተኛው ግን እሱ እንደናንተ እዚህ እንትን ለማለት ሳይሆን የሚመጣው እንትን አትበሰው እዚህ ጋር አሰባስብልሽ እኮ ነው። አንቺ ምንድነው የምትናደጂው? ወይ ሆን አደለም አይ የምር ቆይ፣ አይ እንደ ትልቅ እናውራ። ወደ ስድቡ ትገባለክ። ቆይ አንዴ፣ ቆይ ተረጋጋ። ቆይ አንዴ ስምኝ። ሲባራ ስራ ተደውሎለት እየወጣ ነው እያል፣ እንደ ትልቅ ልናወራ ነው። ተረጋጋ። ሞን አይ የምር የምር አይ ቆይ ቆይ አካውንቷ ከስር ምን ሴጋለት ልትመታበት ነው? አካውንቷን ከስር ጻፈል የምትል ምን ምን ታደርግበታለህ? ሁ የሚገርም ነገር እኮ ነው። አይ አይ አይ አይ ማን ነው ግን እግዚአብሔርን ጭኗቸው የመጣው አውቶቢስ ራሱ አልተመለሰም እኮ። ማን ነው ወደ እንደዚህ አይነት ላይፍ የሚከታቸው ረዳቱ ራሱ ብቻ ታውሽ። እሽ ቆይ ሌላ ማን አለ? ቆይ አንድ ትልቅ ሰው ማን አለ? ፊት ለፊት ያለ ሰው ቆይ ማቀ ኩስትር ኩስትር እንበልና ቆይ ሌላ ሰው ይዘን እንሄዳለን። እየጠጣ ነው ዳኒ። ደግሞ ዳዳ እየጠጣ ነው። ምንድነው ይህ ሁሉ ሰው? ምንድን ነው የምታደርጉት? ወንዶች አሁን ምን ሰራላችሁ? ይህ ሁሉ ወንድ ምን ይሰራል? መሲ ማናት? መሲ ብርጅስቶን፣ እስቲ ታፕ አድርጉ አይ ዳዳ ቤድ እዛው ነው። እያየችው ነው ሌላ ስሜት ውስጥ ገብቶ ትልና ማንን ላስገባ ነበር? አረ አረ አረ አረ አንተ አትላስን አልባነንችም ከአንዳንድ አትላስን እኮኛ ራሱ እኮ በደንብ እዛ እንትን ተዝናንተ ራሱ በደንብ እኮ እንትን አላል ነው። ቆይ ጋሪ ማስነቀያቸው ነው የሚሄደው። ቆይ ቤዛይት እንዴት ነች? ቤዛይት ጌጅ ትላንትና መጣማ። ለምን መልክሽን ታሳያለሽ አይደለም አይ መልክ አታሳይ። እኔ እና ኖርማል ወሬ እናውራ፣ የምር ኖርማል ወሬ እናውራ። ጽዮን የት ሀገር ነው የተወለድሽው? የገዳማ አንቺ ልጅ በጣም ሌላ ገና በጣም ምን አገባህ? አይ ማውቅ ስለምፈልግ ነው። አሁን እኮ በጨዋ ደንብ ነው ይሄ ኃይለቃሉ በጨዋ ቢሆን የት ሀገር ነው የተወለድሽው? ከሲፋራ ጋር ነው ዚጋ

አይደለም፣ አደለም። ይሄ አረማን በፈጠረ ሰው ግን ተው፣ ክብር ስለአከበረች በስድብ እሄዳለሁ። ዝም ስትል አንተ አንተ ትክክል። እሷ ሀሰተኛ እየመሰለች ነው ፋሚሊ ያላት አይደለም ሲፓራ፣ ቆይ አንዴ አንዴ አንዴ ዝም በይና ጽዮን ላዋራ። ጽዮን ስንት አመትሽ ነው? እንዴ አንቺ አውሪ ነገር ነው አልነግርህም። አንተ ማለት እኮ በውስጥ ጽፌልህ እንኳን ላሽ ብለ አለፍኩ። አረላ የሆነ የሆነ ነገር ብዬ ለምን እዚህ ጋር መጣህ? ስለ ላይፌ ስለ እድሜ ስለ መወለዴ የት ነው የተወለድሽው? ሆስፒታል አልኩህ እኮ። መለስ ብሎ ስለ እድሜ ደግሞ አይመለከትም። ብዙ ጊዜ አብራር እችላለሁ፣ ደህና ሰው ስለምትመስለኝ ማርያምን። ለኤልሳ ሺራኪ ለኤልሳ ፖርኮ ፀጉሯ ላይ ቅማ አላገኘች ይላል። ሰውነት ማጨለም ተወዳደለ ማጨለም ተወዳደለኮ። እኔ ምልስ ላይፍን ያበላሽው ማርያም፣ እኔ እኔ በአንተ ምክንያት እናቴ የመደወል ነበረባት። በአንተ ምክንያት ለምን አትደውልም? ለምን ባለ ጊዜ ሆንሽ? ምግብ መስራት ለምን አልቻልሽም ብላ እኮ ነው ደወለች። እሱ አይደለም ማለት ለምን አትሰማትም? ለምን አባፍ የሚል ሰው አትወድማ አንድ ነገር ልንገር፣ ከመዶሻና ከአምቦ ጠበል ጠርሙስ የት ይሻልሻል? ከአምቦሃና ከመዶሻ ለአንተ የትኛው ይመቻል? አንተ ማን ስለሆንክ ነው ለአንተን ማንም ምንም ሳይጠይቅ ሁልጊዜ ስለሰው ላይፍ የምጠይቀው ምን አገባ? ፍቅር አለብህ ከኔ ጋር ፎንቅ አለብህ እኔን ትፈልገኛለህ ምንድን ነው ጥያቄ እኮ ነው መልሽ እኮ ነው ያሉት ነው እንትን የመጠየቅ መብት የለህም እሷል እሺ ታዩ እሱን ከጥፍር ቀለመቃና ከዶራን ጥቃ የትኛው ነው የሚሻለው አይመለከትም አይመለከትም አንቺ ስቲ ዝንበይ እሷ ልጠ እስከዛሬ ላይክኝ ያመሰቃቀልከው ግን አይበቃህም ሞን አይበቃም አንተ ማለት እኮ ነገረው በአካል አግኝተኸኝ ማለት ነው ጉልበቴ ለተደፍተ የይቅርታ ቪዲዮ መስራት ነበረብህ ግን ከሴት ማህፀን የወጣ አይነት ወንድ ጭንቅላ ስለሌለ እንጂ እኔን የይቅርታ ቪዲዮ መስራት ነበረብህ የሴቶችን ህይወት ሴት ልጅ እዚህ ላይፍ ላይ ያለችው ተስፋ ቆርጦ ራሱን አቶ እንዲያጠፋ ያደረገው አንተ ማለት የኔን ላይፍ አጨልመብኛል ግን ዳይጨልም ማሳጅ መስራት ለማሳጅ ይሄን ያህል ታፍሪበታለሽ ለምን ሰራች የሚለውን ለምን አትጠይቅም? ከሰራች እንኳን ሰራች፣ ለምን ሰራች? አንድ ትክክለኛ ሰው ከሆነ ለምን ለማንም ሰራሽ ማሳጅ ወደ ደላላ ጋር ያገናኙና የእሷ ቂጥ ወንፊት ለሚሆን አንቺ ታወሪያለሽ? ምን አገባሽ? የምትደከለው እሷ፣ አንቺ ምን አስወራሽ? ማሳጅ ቤት ለምን ገባሽ? ቆይ ሞን አሁንም፣ ተረጋጋ። ስለ ማሳጅ አታውራ። ቆይ ስማይ፣ እኔ ያፈነሰው በዚህ የሚያገኘው ነገር አለ። ይሁንም ለሪቻርድ፣ አይ፣ የወረደ ስራ ነው አልሰራውም ብዬ አልመልስልንም። መቼም ቢሆን እኔ አይደለም ልሰራ ቅርና አያም ድንግ ቨርጅን ተረዳኝ አለ ለምንም በእርጅነሽ አያገባውም እኮ አዋርደኝማ፣ እኮ ቤተሰቦች ደውለው እንዳነቃቀሱብኝ አይሆንም። እኮ በእርጅነሽ አዎ፣ የቂጥ ነው። ውይ፣ እሱን እኮ እሱን የሚያውቀው ቡሽቴዎች ናቸው የሚያውቁት፣ እኔ አይደለሁም። አይደለም። ስንት ሰው ማሳጅ ላይ ላይ ከምንለፈልፍለን በአካል በአካል እንዴት ብሎ እኔን ደፍሬ ያገኘኛል። በአካል እንዴት ትገኛ እናንተ ጢጣችሁ ላይ ደረቀ አረቂ ቤት እና መሆን በጤ ነው። ቢሆን እንደዚህ አይነት ወር ያወራል። በጣም ምስኪን እኮ ነው። ሆነ አንድ ጥያቄ ልጠይቅ አንተን፣ ያደነኩበት ነአዲ ቢቆረጥት ኖሮ ስለ አንተ ጥሩ ነገር ያወራውበኔማ። ከዚህና ከዚህና ከዚህ ብዙ ጊዜ አብረሹ የምታሳልፊው ከየቱ ጋር ነው? አይመለከት። ምን አገባህ? ማወቅ ፈልጌ ጥናት እየሰራው። ስለማይመለከት ነገር አትጠይቅ ደጋግመህ። ቹዝ ዘ ቤስት አንሰር

ከየለሽ ማርያም አረፈደን። ገና አንተ ድንግል ስለሆንኩ ኳስላጣራ ነው እያሳደድከኝ ያለው። አረቄ ጠጥተህ ደግሞ የኔን ድንግልና አልሰጥህም። ሆነ እውነቱን ልንገርህ አለቀ ድንግልና። ይሄን አጣራ በቦሌም በባሌም ብለህ የኔን ድንግልና ልትወስድ ነው ሰው እየተሮሯጥክ ያለው። አይሳካም የኔ ወንድም፣ አይሳካም። ያመንሽ መስለች ነው እንዴ ወይ አመን ካላመን አለ አትሞክረው አልሰጥ የእኔ ድንግልና ዝም ብሎ ይሰጣል እንዴ አይሰጥም እኮ ለባሌ ለሚያፈቅረኝ ለሚያከስደው ቴምፔሬዳም ፔሬዳማ እንደሆነ እኮ ድሮ የሚታወቅ አመሰግናለሁ ቆንጆ አር ለአይ ግን እንዴ ፔሬዳም እኮ ስድብ አይደለም ታፍሩበታላችሁ እንዲ በፔሬዳ እንዴ ሴት ልጅ ተፈጥሮዋን አናፍርም

እግዚአብሔር እኔ በጣም የምናድደው እንደዚህ ፋራ መሆን የሚያናደኝ፣ አሁን በቪፕ ማለት ማለት እናውራ። የሁለታችሁ ተደምሮ በአማርኛ አማርኛ አንጠቀም ከዚህ በኋላ እሺ አስክ ሚ ኤኒቲንግ

ልጆች ከተደረግ በቃ ውጪ ውጪ ደ ደ እግዚአብሔርን የምሬ ነው የምልህ። አሁን እነዚህ ጭስ ናቸው። ምን አለ ደንበጫ ያለችውን እናትሽን ብትረጅ። የምሬ ነው የምልህ። ምንድን ነው የጨስነኝ? ጨስ ለማየት ነው፣ ፍሌክስ ታደርግብናለሽ ሰአንድ ነገር ላሳያችሁ ከአንድ ወጥቼ የለም፣ ጣይምር የምሬ ነው ል ይሄን አሁን ቀጣይ ጥያቄ ጠይቂያቸው ካልመለሱ ነው ይቀጣሉ። አይ መዝሙረ እንዴት ነሽ? አለ እንደናነሽ ወይ ፌስቡክ ላይ ድሮ ነው የምታወቀው። በጣም ድሮ መዝሙረ ዳ የተሰመሽ ራሱ ግርም ይለኝ ነበር እና ብዙ ጊዜ በጎ አድራጎት ላይ ምናምስል ሰ ከሴተኛ አዳሪነት ሴቶች የሚላቀቁ ምናምን የምታደረጊ ጥረት በጣም ደስ ይለኛል እና ፅዮንን እስቲ ምን ትመክሪያታለች? ፅዮንና ሲባራ አሁን የወጡት አው አይ እንትን ብዙ መረዳት ያለባቸው ነገር ነበረ። አንቺ ብዙም አላውቃትም። ማናት ማስከን ሲሆን የመጀመሪያ ሰው ቬፒ ያስ እኮ ብሎ ፍሌክስ የሚያደርግ ሰው አየው ቬፒዛ ፍሌክስ ታደርጋለች።